ጽዋዓ ልቡና ዘአስተዮ ዑራኤል መልአክ። ዑራኤል የተባለ መልአክ በዓለም ላይ የምትኖሩ እግዚአብሔር ልጆች፣ ሰላም፣ እግዚአብሔር ይብዛላችሁ። በሃያ ሁለት በየወሩ ቅዱስ ዑራኤል መልአክ ይባላል። ይህ መልአክ እንግዲህ ከሰባቱ ሊቃነ መላእክት መካከል አንዱ ነው። መላእክት ይትለአክዎ ለዘ አንጎድጎደ ጎደ ሰማያት ወአውረደ ዝናባት ተስፋ ኩሉ ዓለም። የዓለሙ ተስፋ የሆነውን ዝናምን የሚያወርደውን እግዚአብሔር አንድም ዝናምን ለሚያመጣል እግዚአብሔር መላእክት ይትላላካሉ መላእክት ይላላካሉ ይላል። ኢትፌን ነው ለሳይድ ቋሚ ያለ ነፍሳት ስለ ሰው ልጆች ማማለት፣ ስለ ሰው ልጆች ማስታረቅ፣ ስለ ሰው ልጆች መርዳት የሚቆሙ መላእክት ቃሚ ያለ ነፍሳት ሙንቱ ሊቃናት እነዚህ ሊቃናት ናቸው። ሚካኤል፣ ገብርኤል፣ ሶራፌል፣ ኪሩቤል፣ ዑራኤል፣ ሩፋኤል እያለ ያመጣቸዋል መላይክቱን። እነዚህ ለሰው ልጆች ከእግዚአብሔር የሚላኩ ናቸው ይላል። ፊነው ለሳይል ማበልውል ለምረት ከእግዚአብሔር ዘንድ ይላካሉ። ልውል ማለት የእግዚአብሔር ልልናውን ከፍታውን ማየት ነው። ይላካሉ ማለት ደግሞ እግዚአብሔር መላእክቱ ይካፍ በዚህ በመዝሙር 33 ላይ ይታየን። መላእክ እግዚአብሔር አውዶ ሙለ ለይፈሩ ወያድኖም ጣም ወታ ይመሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቅመሱ እግዚአብሔርም በሚፈሩ አንድም፣ እግዚአብሔር ለፈሩ ሰዎች በሚፈሩ ሰዎች የእግዚአብሔር መላእክት ማልያድ ናቸዋል፣ ይላል። ይሄ ዘጣት ምዕራፍ ያ ቁጥር 23 ደግሞ ምን ይላል? ምዕራፍ 23 ቁጥር 20 ምን ይላል? እነሆ መላኬን በፊትህ እልካለሁ፣ እንዳታሳዝኑት ተጠንቀቁ፣ ወዳዘጋጀሁት ስፍራ ያደርሳችኋል። ነገር ግን ብታሳዝኑት ይቅር አይላችሁም ይላል። እግዚአብሔር መላኩን እንደሚልክ እና መላኩ ደግሞ ወደኛ እንደሚላላክ ይናገራል ማለት ነው። በማቴዎስ ወንጌል ምዕራፍ 18 ደግሞ ከተናናሾቹን አንዱን እንዳትንቁ ተጠንቀቁ፣ ጠባቂ መላእክቶቻቸው በሰማያት ይኖራሉና ብሎ የሰው ልጅ ጠባቂ መላእክት እንዳሉት ቅዱስ መጽሐፍ ይናገራል ማለት ነው። ስለዚህ ዑራኤል መልአክ የሚለው እዝራ ሶቴል ካህኑ በእውነት እንግዲህ አርባ ይሄ አሁን ያለ ነው ሳን የጾም ላይ ነው እና አርባ አርባ ቀን ከጾም ቅዱሳን መካከል አንዱ ዝራ ነው። ለምሳሌ አሁን ሙሴ በዘ ጻፍ ምዕራፍ 31 ቁጥር 18 ላይ አርባ ቀን አርባ ሌሊት ጾመ ጽላት ይዞ ወረደ ነው የሚለው እስቅኤልም እንደዚሁ አርባ ቀን አርባ ሌሊት ጾመ ስድስት መቶ ሙታን ተነስተውለታል ነው የሚለው ኤልያስ አርባ ሌሊት አርባ ቀን እንደ ጾመ በአንደኛ ነገስት ምዕራፍ 16 ላይ እናገኘዋለን ማለት ነው። ሌላው ኤርሚያስም እንደዚሁ አርባ ቀን አርባ ሌሊት ጾሟል ኢሳይያስም እንደዚሁ ሁሉም በተለያየ መልኩ ይህንን ጾም አስተናግደዋል ማለት ነው እዝራ ራሱ ሲመሰከር ምን ይላል አርባ ስድስቱ ቅዱሳት መጽሐፍ ጠፍተውበት ነበረ እና ስለ እነዚህ ሲናገር ይህ ሁሉ የሆነው እያለ እንደውም ሲያነብ ምንድን ነው የሚለው አንድ ነገር ትዝ አለኝ ይላል እዝራ ነው ይህን የሚለው ምንድን ነው አገራችን ኢየሩሳሌም በጠፋች በሰላሳ ዘመን እዝራ እባል የነበርኩ እኔ ስቱኤል በባቢሎን ነበርኩ። በምኝታይ እኔ ተኝቼ ነበር፣ ፊቴ ግን ተገልጦ ነበር። በልቡናየ ሀሳብ ይወጣ ይወርድ ነበር። የኢየሩሳሌም ጥፋቷን አይቻለሁና በባቢሎን የሚኖሩ ሰዎች ተርላ ደስታንም አይቻለሁና እያለ የመጀመሪያ መጽሐፈ እዝራ ስቱኤል ምዕራፍ አንድ ላይ ይናገራል። ይቀጥልና ምንድነው የሚለው ፈጽማ ሰውነት የታወከች የሚያስፈራ ነገርንም ከእግዚአብሔር ጋር እናገር ጀመርኩ አቤቱ ስናገር እንዲህ አልኩ አስቀድሞ ምድርን በፈጠርካት ጊዜ አንተ እንዲህ ያልክ አይደለምን አዳምን አዳምን በፈራህ ስጋ በሚያስፈራ ስጋ በሚፈራ ስጋ ታስገኘው ዘንድ ይህን ብቻህን መሬትን ያዘስካት አይደለምን? አዳምን በፈራህ ስጋ ማለት ምንድነው? የሚፈራ ስጋ ያው እንደምናውቀው ይፈራል፣ ይንቀጠቀጣል፣ ሞትን ይፈራል፣ ረሃብን ይፈራል፣ ጽምን ይፈራል፣ ጭንቀትን ይፈራል። ያን ማለቱን መና መናገሩ ያዘስካት አንተ አይደለምን እና አዳምም የስልጣን ፍጥረት ነው ነባቢት ነፍስ አዋህደህ ፈጠርከው። በነባቢት ነፍስ በፊትህ ደህነኛ ሆኖ ኖረ። ምድር ተፈጥራ ሳትጸና ጸና ስልጣንህ ወደ ፈጠረቻት ወደ ገነትም አገባኸው። እፀ በለስን አተብላ ብላ አዘዝከው። እሱ ግን ትእዛዝህን አፈረሰ ብለ ውሎ ብሎ ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ያመጣል። አዳምን ከመሬት አበጀኸው፣ ካበጀው በኋላ የሚበላና የሚበላና የሚጠጣ ሰጠኸው፣ ከዚያ በገነት አስቀመጥከው እያለ ይናገራል። እና ከሰባት ዓመት በኋላ አዳም ትእዛዝን አፈረሰ። ያፈረሰውን በለስን በመብላቱ ነው። በዚያ ምክንያት ብዙ ነገር መጣ እያለ ይናገርና መጨረሻ ላይ ግን እነሆ ምንድን ነው የሚለው አርባ ስድስቱ ቅዱሳት መጽሐፍት ሊጠፉ የቻሉት እስራኤላውያንስ ለሰባ ዘመን ወደ ባቢሎን መሆዳቸው ነው መሰደዳቸው ነው። ይህን ስደት ያመጣው አዳም ነው ለማለት ነው። በቃ አዳም አትብላ የተባለውን የተባለው በመብላቱ በሰባት ዓመቱ ከገነት ወደ ምድረ ፋይድ ወረደ ተሰደደ። ያ ስደት መጀመሪያ ከአብርሃም ጀምሮ ለነበሩ ለእስራኤላውያን ስደት ሆነ። አብርሃም ከነ ሚስቱ እንግዲህ አንድ ዜ ጌራራ አንድ ዜ ደግሞ በተለያየ መልኩ ሲሰደድ ነበር። ቀጠለና ደግሞ የአይቆብ ከነ ልጆቹ ሰብአ ነፍስ ሆኖ ወደ ግብፅ ተሰዷል። ይህን ስደት ያመጣው የአዳም ስደት ነው የአዳም ስደት ነው። ጌታኳ ወደ ግብፅ ሲሰደድ ወደ ኢትዮጵያ ምንድን ነው የአበውን ስደት ሊያጸናላቸው ሊባርክላቸው ብሎ ተነግሯል ማለት ነው። የአበውን ስደት፣ የእነዚያ የተሰደዱ አባቶችን ስደት ሊሰደድላቸው ተውሏል። ቀጠለና እንግዲህ አሁን ከአብርሃም ያዕቆብ፣ ከያዕቆብ ደግሞ ቀጠለና ምን አለ እነዚህ እስራኤላውያን ኤርሜያስ፣ ባሮክ በመቃብር ኤርሜያስ አብሮ አብሜሌክ አስቀበለስን ይዞ በቅጠል ስር መቀመጡን ይናገርና እዝራ እኔ አብር ይህጀ ነበር ይላል ያ ምንድን ነው ኤርሜያስ እነሱ ከተሰደዱ የቤተ መቅደስ መጽሐፍት ምን ይሆኑ ብሎ ጠይቆ ነበርና ለምድር ስጣት፣ ምድር አደራዋን ትጠብቃለች ብሎት ነበርና ምድር ተከፍታ የቤተ መቅደስ ንብረት ሰወረችው ነው። ከዚህ በኋላ እዝራም በዚያ በኢየሩሳሌም ሁኝ የአኗኗራቸውን የችግራቸውንም የደስታቸውንም በቅርብም በረቀትም እመለከት ነበር ይልና እነሆ አርባ ቀንና አርባ ሌሊት ጾም ሁኝ ጾምዬ ይላል። እንግዲህ ከዚህ በኋላ ስጾም የእግዚአብሔር መልአክ መጣ ይላል ስሙ ዑራኤል የሚባል መልአክ ወደ እኔ ተልኮ መጣ። ይህ መልአክ መለሰልኝ። ዕዝራ ምዕራፍ ሁለት ቁጥር አንድ ላይ የምናገኘው ነው። የልዑል እግዚአብሔር የጌትነቱ ፍርድ መርምረ ታውቅ ዘንድ ልቡና አደነቀ። ይፈልጋል፣ ይመለከታል፣ ይሻለ ልቡና አደነቀ ሶስት ሶስትን ስራዎች እገልጥልህ ዘንድ ሶስቱን ምሳሌዎች በፊትህ አኖር ዘንድ ተልኬ ከእግዚአብሔር መጥቻለሁ። እንግዲህ ቅዱሳን መላእክት ከእግዚአብሔር ወደ ሰዎች ተልከው ይመጣሉ። ወደ ዘካሪያስ ተልኳል፣ ወደ ድንግል ማርያም ተልኳል፣ ወደ ቆርኔሌዎስ ተልኳል፣ ወደ ጴጥሮስ ተልኳል። ቅዱሳን መላእክት ይላካሉ። እያንዳንዳቸው ማለት ነው እና እገልጥልህ ዘንድ አ ይህን ካለ በኋላ ነፋስን፣ እሳትን በሚዛን መዝነህ ነፋስን በላዳን ሰፍረ ትናንትን ዛሬ አድርገህ አሳየኛል ከባር እሳትን በሚዛን መዝነህ ነፋስን በላዳን ሰፍረህ ትናንት ዛሬ አድርገህ አሳየኛለህ። ይሄ የሰው ልጅ ሊያደርገው የማይችል ስለሆነ ማለት ነው። ከዚህ በኋላ ይሄ ከእግዚአብሔር ከሆነ እንጂ ከኔ አይቻልም ብዬ መለስኩኝ ነው። ይሄ ነው ነጥብ፣ እንግዲህ ትልቁ ነጥብ። አሁን ይሄ የምትፈልገው በጾም በጸሎት የምትፈልገው ነገር እግዚአብሔር ሲፈቅድ እንጂ በአንተ አቅም የሚሆን አይደለም ነው። ቀጠለና ምን ይላል ደግሞ 13 ቁጥር 25 ላይ፣ ወደዚህና በልቡናህ ጥበብና እውቀትን አሳድርብሃለሁ። አሁን ቀጠለ ምን ወደዚህና ብሎ ጠራኝ ነው የሚለው። ሄርኩኝ አለ ምን አለ፣ ወደዚህና በልቡናህ ጥበብና እውቀትን አሳድርብሃለሁ። ትጽፍ ዘንድ ያለህን ሁሉ እስከተጨርስ ይች እውቀት አትለይህም። ቀለሙ አያልቅም፣ ብሩ አይደርቅም። አእምሮህ ንጹህ ሆኖ ህሊና ንጹህ ሆኖ ትጽፋለህ። የጀመርከውን ጽሁፍ እስከምጨርስ ድረስ ይች ጥበብ አትለይህም አለኝ ይላል። ይቀጥልና በሌላ መልኩ ደግሞ እዝራ እዝራ እዝራ ብሎ ጠራኝ አለ። አፍህን ክፈት እኔም የማጠጣህን ጠጣለኝ አፌንም ከፈትኩ። አንድም አፌን በከፈትኩ ጊዜ ይላል ውሃ የተመላ መልኩ እሳት የሚመስል የመጠጥን መጠጥን አጠጣኝ። እዚ 1338 ላይ የምናገኘው ነው። ለዚህ ነው ጽዋዓ ልቡና ዘአስተዮ ዑራኤል መልአክ። አዎ ለእዝራ የህይወት ጽዋ፣ የእውቀት ጽዋ፣ የጥበብ ጽዋ ያጠጣው መልአክ ዑራኤል ነው ነው ዑራኤል ነው ያጠጣው። ከዚህ በኋላ አጠጣኝ ነው የሚለው። ቀጥሎ ምን አለ? አንስቼ ጠጣሁት፣ ልቡናዬን ፈጽሞ እውቀትን ተናገረ። በልቡናዬ እውቀት በዛ ይላየው የእውቀት ምንጩ እግዚአብሔር ነው ማለት ነው የብርሃን ምንጩ እግዚአብሔር ነው ማለት ያንን ነገር የሰጠኝ እሳት ይመስላል አለ ጽዋ ውስጥ ያለው ይንበለበል አለ። እንዲህ አድርግ የስጠጣው አለ። ልቡና በእውቀት በራ፣ በልቡና እውቀት በዛ ይላል። ቀጠለና ምን አለ? ልበ አምላክ ዳዊት በመዝሙር 119 ቁጥር 103 ላይ እንዲህ ይላል፣ ቃልህ ለጉሮሮዬ ምንድን ነው? ጣፋጭ ነው። አዎ መዓር ወስኳር ጥመን ለአፉየ ከማርና ከስኳር ይልቅ ቃልክ ለእኔ ጣፈጠኝ ይላል። ሌላው ተንይተ ሕዝቅኤል ምዕራፍ 2 ቁጥር 8 ላይ አንተ ግን የሰው ልጅ ሆይ የምነግርህን ስማ፣ እንደ አመፀኛው ቤት አመፀኛ አትውር፣ አፍህን ክፈት፣ የምሰጥህን ብላ ብላ አለኝ። ከዚህ በኋላ አፌን ከፈትኩኝ፣ መጽሐፉን ሰጠኝ፣ መጽሐፉን በላሁት፣ ስበላሁ እንደ ማር ጣፈጠኝ ይላል። ይህን መጽሐፍ ብላ ይላል። እግዚአብሔር በተለያየ መልኩ ማለት ነው። ስለዚህ ዝራሰቱ የሄደ እንደ እግዚአብሔር ቸርነት ቅዱስ ዑራኤል ጽዋ ልቡና አጠጥቶት የእውቀትን የጥበብን ብርሃን የተሞላበት ጊዜ በቅዱስ ዑራኤል አማላጅነትና በቅዱስ ዑራኤል ቸርነት ስለሆነ ሁላችንም እንድናውቅ ነው የትምህርቱ ዓላማ። ገብረመስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።